ቱሪዝም ስናነሳ መስከረም ወር ደግሞ በጣም የሚያነቃቃው ወይም ደግሞ ወርቃማ የቱሪዝም ባለሙያዎች ወርቃማ ጊዜያችን ነው ይላሉ። ምክንያቱም ቱሪዝምን ስናስብ በመስከረም ወራት በርካታ በዓላቶች አሉ። በዩኔስኮ የተመዘገቡም ያልተመዘገቡ በዓላቶች አሉ። የተመዘገበ ስናነሳ መስቀል እናነሳለን። በፊታችን ባለፉ ሳምንታት ያከበር ነው በዓል ነውና ይህን ተከትሎ ቱሪዝም እድገቱን ለማምጣት የተለያዩ ስራዎችን እየተሰሩ ይገኛሉ። ይህን ተከትሎ መስከረም ወር በጣም የቱሪዝም ስበት፣ ምክንያቱም ከክረምት አልፈን በጋ ላይ የሚገኙበት ወቅት ነው። ይህን ተከትሎ ደግሞ በርካታ አባላቶች አሉ። እንደዚህ ንግሶች አሉ። ኢሬቻን ከፊት የምናከብረው ኢሬቻን ጨምሮ በርካታ አባላት በዚህ ወር ላይ አለ በዚህም ነው እንግዲህ ቱሪዝምና መስከረምን ነጣጥለን ማናወራቸው ማለት ነው። ይህን ተከትሎ ነው በርካታ አባላቶች እንዳለ ቀደም ሲል ነገራችኋለሁ። ይህንን ደግሞ የቱሪዝም እድገት ስናስብ በርካታ በውስጡ ዘርፎች አሉ። የሆቴል አለ፣ የተለያዩ ደግሞ የልብስ አልባሳት መሸጫ፣ በርካታ ዘርፎች አሉ። ቱሪስቶችን የምንስብባቸው ቱሪስትን ሳናስብ ደግሞ የሀገር ውስጥም የውጭም ቱሪስቶች አሉና፣ ይህን ተከትሎ በስፋት ደማቅ የምንነወር ነው ማለት ነው። በዛሬ እለትም የግሸን ደብረ ከርቤ የንግስ በዓል እንዳልፈው ይከበራል። ወጣቶች ወደዛ ምእመናንና የበዓሉ ታዳሚዎች ወደዛ አቅንተው በዓሉን ዛሬ ለማክበር ተዘጋጅተው እንደነበረ በትላንትና ሁለት የወጣ መረጃ አይተናል። እንዳልሹ ቀደም ሲል ደግሞ ከፊታችን የሚከበረው የኢሬቻ በዓልም እጅግ ደማቅ በሆነ በየአመቱ በአደባባይ የተለያዩ ከለር የሚሰጡ ኢትዮጵያን በደንብ የሚያስተዋውቁ፣ አንድነትን የሚያስተሳስሩ ነቶችን ያስተናግዳል። ዘንድሮም እንግዲህ ተጠባቂ ነው። በተለይ ደግሞ አደባባይ ላይ የሚከበሩ በዓላት አልባሳቱ ልዩ ቀለም አላቸው አደለም? ኢኮኖሚውን እኮ በጣም ነው የሚያነቃቃ እንደዚህ አይነት በዓላቶች፣ ቱሪዝሙንም ኢኮኖሚውንም አንድ ላይ ይዞት ነው የሚያድገው እና እነዚህም በዓላቶች እንግዲህ ለማክበር ከተለያዩ አካባቢዎች የሚመጡ ሰዎች አሉ፣ ከውጭም የሚመጡ አሉና በሆቴል ዘርፉ ደግሞ በመስተንግዶ አልባሳት፣ ደግሞ የአደባባይ በዓል ሲሆን ደግሞ አልባሳት ላይም እንደዚሁ የሚካሄደው የግብይት የሀገራችን ኢኮኖሚ ላይ የሚያሳድረው ተጽዕኖ ቀላል የሚባል አይደለም ብዬ አስባለሁና በበጎ ጎን ነው የሚታይ ነው። ቱሪዝሙንም ብናየው ደግሞ በጣም የሚነቃቃበት ወርም ነው የሚሆነው። የትኛውን በዓላት ብረሽ የትኛውን መተው ስለማትችል ሰው አቅዶ ለአንድ ወር ለሁለት ወር ብሎ ነው የሚመጣበት ና እዚህም ያሉት ደግሞ ሀገር ውስጥም የሚገኙ የሚመለከት የተለያዩ ሃይማኖታዊ፣ ባህላዊ ትውፊቶች ያላቸው በዓላት ይከበራሉ ና በቃ ለኢትዮጵያ ለቱሪዝምና ለኢኮኖሚ መነቃቃት ትልቅ መዳረሻዎቻችንም አሁን ላይ ቱሪስቶችን የማቆየት ነው ዋናው አላማ ና መዳረሻዎቻችንም ደግሞ ስላሰፋ ገበታ ለሀገር ና ገበታ ለሸገር የተለያዩ የሆኑ ፕሮጀክቶች የተሰሩ ስላሉ ቱሪስቶችን የማቆየትም ከፍታውን ከፍ ያደርገዋል ማለት ነው። እነዚህ ተቋማት ከዚህ ጋር ተያይዞ ያሰብኩኝ ነበር እኔ አሁን ላይ ከተሞች የባህላዊ ምግቦች በደንብ እየተስፋፋባቸው ነው አለ። የተለያዩ የኢትዮጵያ አካባቢዎች ምግቦችን ቦታው ላይ ሄድን መመገብ አይጠበቅብን። እንደዚህ ከተማ ላይ አዲስ አበባ ላይ በተለይ አሁን እንደዚህ እንዳለንበት ወቅት ደግሞ የሬቻ በዓል ሲደርስ የተለያዩ የኦሮሞ ባህላዊ ምግቦች የምናገኝባቸው ቦታዎች አሉ። በደቡቡም በትግራይ ደስ የሚል ነገር አለው። ሰው ደግሞ አሁን ተቀይሯል። ወደ ባህል ወደ ራስን መሆን እየተቀየረ ስለሆነ እኚህ ነገሮች ደግሞ የበለጠ ቱሪስቱን ለማቆየትም ያግዛሉ። እውነት ነው እንዳለሹ ነው። በርካታ የምግብ በከተማችን ላይ የትም ሳይጠበቅብን እነዚህ ናቸው። የመንግስትም የተለያዩ ፕሮጀክቶችም አላማ ምንድን ነው? ቱሪስቶችን ላይ ማቆየት ስራዎች እየተሰሩ ነው የሚገኙት የተለያዩ መዳረሻዎችን ባሰፋን ቁጥር ቱሪስቶችም ቀናቸውን እያራዘሙ እያራዘሙ ሰዓትም። ቱሪዝም ለአንድ ሀገር ጀርባ አጥንት ነው ይባላል። እና ከዚህ ቀደም አልተሰራበትም። በዚህ ከለውጡ ማግስት በኋላ ነው እንደዚህ ዓይነት ስራዎች እየተሰሩ ያሉ እና ለቱሪዝም እርገዙም ከፍተኛ ሚና ይጫወታል ማለት ነው። ወደ ሌላኛው መረጃችን ስናልፍ ኢሬቻን እናነሳለን። በፊታችን ሁራር ሰዲን እና እንዲሁም ደግሞ ሁረር ፍንፊኔን እናነሳለን። ሁረር ፍንፊኔ ስናነሳ እነዚህ በርካታ በዓላቶች እነዚህ በዓሎች በርካታ ቱሪስቶችን እንዲሁም ደግሞ የሀገራችንን ዜጎችን ጨምሮ ከተለያዩ ከአራቱም አቅጣጫ በሚሊዮኖች የሚሳተፉበት በዓል ነው። የድንቅ በዓል፣ የመተሳሰብ የአብሮነት በዓላችን ነው። ይህን ተከትሎ ብዙ ቱሪስቶች የሀገር ውስጥ ሆነ ከውጭ የሚመጡት ይታደማሉ። ይህንን በዓል የሚታደሙት እንግዲህ የራሳቸውን መልክ፣ ባህል ይዘው ነው የሚታደሙት። ሁሉንም አሳታፊ መሆኑ ደግሞ የአብሮነት በዓል እንደሆነ ልዩ ያደርገዋል ማለት ነው። ይህ የአብሮነት የመተሳሰብ በዓል በየአመቱ ተናፍቆ የሚገኝበት ሁሉም እየራሱን ከአመት አመት እንደውም አለባበሱ ፋሽን ዲዛይኑ እየተቀያየረ የራሱን መልክ ውበት ይዞ እየመጣ ይገኛል። ይህንን እንግዲህ በናፍቆት የሚጠበቀው ባህል በፊታችን ቅዳሜና እሑድ በድምቀት የሚከበር ይሆናል። ተሳትፋችሁ ታውቃላችሁ አናንተ በጣም አዲስ አበባውን እስካሁን አልገጠመኝ። ብዙ ጊዜ ወደ ቢሾፍቱ ነው ሄደን ለስራ አጋጣሚ ሄደን በዛው ድባቡን የማየት እድል የገጠመኝ። ግን ደግሞ ደስ ይላል። ባህላዊ ነገር በራሱ አይደለም የኢትዮጵያ የሆነ ከለር ነው የምታየው። ባህሉን በደንብ የሚያውቁ ትልልቅ አባቶች፣ አባገዳዎች ደግሞ ሲያነሱ የክረምቱን ጨለማውን ወቅት አልፈን ለብርሃን በቅተናል፣ ለዚህም ደግሞ ፈጣሪ እናመሰግናለን ብለው አንድ ላይ የሚሰባሰቡበት ነው። እና ልዩ ደማቅና የራሱን ከለር እየያዘ መጣ። አሁን ደግሞ እንዳልሽው ቅድም በየአመቱ የአልባሳቱ ወጣቶች በግሩፕ ሆነው የሚያሰፏቸው ልብሶች እጅግ ተናፋቂ ናቸው። እርስ በርስ ደግሞ ፉክክር ያለበት ነው አይደለ? ደምቆ ለመታየት ለመታየት። ኤሬቻ መልከ ብዙ ነው። በተለይ ደግሞ ኤሬቻ ህብረ ብሔራዊ ነው ይባላልና፣ ያ ሲባል ዝም ብሎ አይደለም። ከሁሉም ብሔር ብሔረሰብ የተውጣጣ ሕዝብ ነው እንግዲህ ይህንን በዓል ለማክበር የሚሄደውና የባህል ውርርስ አለ፣ የባህል መተዋወቅ አለ ለምሳሌ ወደ ሀረር ብትሄጂ ወደ አማራ ክልል ወደ ትግራይ ብትሄጂ ወደ አማራ ክልልም ቀደም ሲ እንዳልኩልሽ ብትሄጂ የራሱን የሆነ ባህል ይዞ ነው ይህንን በዓል ለማክበር የሚሄደውና አንዱ የሌላውን ባህል ደግሞ ለማወቅ ማንነትን ለማወቅ እንዲማለ እንዲ ነው እንዲ የሚለውን ደግሞ በደንብ ለማወቅና የባህል ውርርስ እንዲኖር ደግሞ በጣም ከፍተኛ የሆነ አስተዋጽኦ የሚያደርግ ነው። ከዛ በዘለለም ወንድማማችነት የሚጠነክርበት ነው። አንድነት የሚመጣበት ነው። እንደዚህ አይነት በዓላቶች መልከ ብዙ የሆነ ሹሩፋቶች ነው ያላቸውና ተጠብቀው ሊቀጥሉ ይገባል። እንግዲህ የአባገዳ ስርዓት አንዱ ነው እና ኢሬቻ በተለይ ደግሞ በካርኒቫል ደረጃ ሲከበር ለብቻው ደግሞ በዩኔስኮ እንዲመዘገብ ደግሞ በዘንድሮ ዓመት ደግሞ በልዩ ትኩረት ይሰራል። ይህ ደግሞ የሁላችንም ኃላፊነት ነው ብዬ አስባለሁ እና እንደ አንድ ደግሞ ራሱን ችሎ መመዝገብ የሚችል ነው። በጣም ብዙ ቱሪስቶች የሚመጡበት ነው። ቀደም ሲል እንዳላችሁት አልባሳቱን ብንመለከት፣ ሆቴሎቻችንን ብንመለከት ከሳምንት ከሁለት ሳምንት በፊት የለም ተብሎ በጣም በጉጉት ስለሚጣበቅ የሚያዝበት ነውና ኢሬቻ ይሄ ነው ብቻ ተብሎ የሚያበቃ አይደለም።

በጣም መልከ ብዙ ነው። እንግዲህ እኛ በጉጉት ልንጠብቀው በጉጉት የሚጠበቁት ይሄ ነው። የእንትን አካል ነው ማቲው ነው እና ሁሉ ከአራቱም አቅጣጫ ተሰባስበው የሚያከብሩት በድምቀት የየራሳቸው ባህልና ቱፊታቸውን ይዘው የሚያቀርቡበት እኔ ደግሞ የአዲስ አበባውን ወይም ደግሞ ወራፊን ፊኔን ነው ማውቀው እና ያንን በሚከበርበት ሰዓት ደግሞ ሁሉም የየራሳቸውን ከተለያዩ ክልሎች መጥተው የራሳቸውን አልባሳት፣ የየራሳቸውን ጭፈራ፣ የየራሳቸውን ባህል ዞር ስትል ሌላ መልክ ኢትዮጵያዊነትን የምናይበት የመተሳሰብ የአብሮነት እሴቶቻችንን በሰፊው የምናይበት በዓል ነው እና ይህ በዓል በስፋት በዩኔስኮ ቀረም እንዳላችሁት እንዲመዘገብ ሰፋፊ ጥረቶች እየተደረጉ ነው። የአባገዳ ስርዓት ተመዝግቧል። በእርግጥ ግን ይህንን የራሱን የቻለ ኢሬቻ ኢትዮጵያዊነት የሆነ ባህላችንን ባህላችን እንዲተዋወቅ ብዙ ስራ እየተሰራ ነው። የሁላችንም ኃላፊነት ነው እንዳላችሁት ማለት ነው። ሌላኛው መረጃ ቅድም ጠብቁን ወደ አላልኳቸው መረጃ ነው ማለት ነው እና መቅዲ በጥጉጉት እየጠበቀች ነው። ብዙ ጊዜ በአደጋ ያጋጥማል ማለት ነው። ጊዜ በአደጋ አጥንት፣ እጅ፣ የተለያዩ አጥንቶች፣ የእግር አጥንት የመሰበር ሌሎችም የሰውነት ክፍላቸው የመሰበር አጋጣሚ ይኖረዋል ማለት ነው። ይህንን የቻይና ተመራማሪዎች የሰሩት አጥንቶች ደግሞ በደቂቃዎች የሚገጥም ግኝት ነው። ይህ ግኝት ምንድነው? በመርፌ እንደግሉ ወይም እንደማጣበቂያ በሚሰጥ በመርፌ በመስጠት ያለምንም ሰርጀሪ ወይም ደግሞ ያለምንም ቀዶ ጥገና ፈውስ ያገኛል ማለት ነው። ይህም ደግሞ ዳው በሶስት ደቂቃ የተሰባበሩት አጥንቶች በተሰጡት ማጣበቂያ እንዲገጣጠሙ ያደርጋል ማለት ነው እና ያለምንም ሕመም። ቴክኖሎጂ ግን የሚገርም ነው። አጥንት ስብራት እኮ በጣም በጣም ከሚባሉት ነው። በጀሶ ይጠቀለላል፣ ለወራትና ለዓመታትም የሚዘልቅ ይሆናል። ስኪያ እስኪጠግን ድረስ የተለያዩ እንደውም ምግቦችን ምናምን በጣም ከእንቅስቃሴ ከንቅስቃሴ እንዲቆሙ ምናምን ይደረጋል። ይሄ ደግሞ በተለይ በጣም የሚጎዳው ለእግር ኳስ ተጫዋቾች ነው። ስፖርት እንግዲህ ታውቂዋለሽ ነበረ ካሜራማናችን ጸጋማለን እዚህ እና ብዙ ጊዜ የእግር ኳስ ከናይ በደንብ እንዲስፋፋ የሚፈልግ ይመስለኛል። በተለይ እንደዚህ እግር ኳስ ተጫዋቾች ደግሞ ከእድሜ ጋር የተያያዘ ነገር አላቸው። ይሄ ነገር ፍራክሽኑ ገጥሞ እስኪመጣ ድረስ በጣም የሚያጡት ብዙ ነገር አለና ለእነሱ በተለይ እፎይታን የሚሰጥ መልካም ዜና ነው ብዬ አስባለሁ። በሁል ሁለት የሚል ስያሜ ነው የተሰጠው። እየገኘት እንዳላችሁት በተለያዩ አደጋዎች የአጥንቶች የመሰበር ጉዳት ወይም ደግሞ የመሰበር አጋጣሚ ይፈጠራል እና ይህን ተከትሎ የተለያዩ ብረት እስከ መግባት ድረስ ደግሞ ቁስሉም ደግሞ ለማገገም ረጅም ጊዜያትን ይፈጃል። ይህ ደግሞ በሶስት ደቂቃ ውስጥ ነው የሚሰጠው እና ወዲያው የማገገም የተለያዩ ብዙ ጊዜ ደግሞ አዳዲስ ግኝቶች ሲመጡ ሰዎች ጋር ይመሞከራል እና ከመቶ ሀምሳ ሰዎች በላይ ላይ ተደርጎ ምንም አይነት በቃ ወዲያው ፈውስ እንዳገኙ እና ጥራቱም የተጠና ጥናት ጥሩ እንደሆነ ያሳየ ነው። በሶስት ደቂቃ ውስጥ መሰበር እንዳልታራል ያደርጉ ብዙ ጊዜ ቻይናዎችን ወይም ደግሞ ዓለም ላይ አሁን ፍክክር እራሳቸው ከእራሳቸው በመፈካክሩት በቴክኖሎጂ ምናምን ይገኝ ደግሞ ብዙዎች በዚህ ህመም እየተሰቃዩ ያሉት ፍቱን ነው ማለት ነው። ሌላኛው መረጃችን የሚሆነው ደግሞ ቤትን ለመገንባት የሚችል ሮቦት በሃያ አራት ሰዓት ውስጥ ሆና አውስትራሊያ የሚገኝ ተመራማሪዎች ሮቦትን ሰርተዋል። በሃያ አራት ሰዓት ውስጥ ቤትን ይሰራል ማለት ነው። የቤት እጥረትን እንግዲህ ለመቅረፍ የታለመ ነው። በጨረቃ ላይ የሚሆን በጨረቃ ላይ ወለል ላይ ነው ዘላቂ የሆነ የቤት እጥረት መቅረፍ የሚሰራ ነው። እቅዱ የነበረው በሁለቱም ላይ ነው። አሁን ላይ ግን በጨረቃ ወለል ላይ የተሰራ ነው። ይህ ግኝት ብዙዎች የመሬትን ጥበት ወይም ሰዎች በተወለዱ ቁጥር ወይም ያለም የህዝብ ቁጥር በመጨመረ ቁጥር የመኖሪያ እጥረትን የመኖሪያ ቤት እጥረትን ያቃላል እየተባለ ይገኛል። አውስትራሊያም ደግሞ ያለን የቤት እጥረትን ለማቃለል በቀላል ወይም አነስተኛ ቤቶች ናቸው የሚሰራውና እና ይህ ሮቦት ልዩ ያደርገዋል እየተባለ ይገኛል ማለት ነው። እንዴት ነው የቤት ጥራቱ? ባራሳት መሬት ላይ ራሱ መገንባት እኮ ይከብዳል አደረሳት ጨረቃ ላይ ቴክኖሎጂዎቹ ከጊዜ ወደ ጊዜ ምን ያህል እየመጠቁና እያደጉ እንደ መጡ ማሳያ ነው። ቀደም ሲል ሜሪያም ሲል የሆነ የጨረቃ ቤት ብዙዎችም አሁን ላይ በጨረቃ ላይ ቤትን ለመስራት የተለያዩ ህገወማእጨወለላ ያለነውእና ይህን ተከትሎ ብዙዎችም ሀሳባቸውን እያነሱ ይገኛሉ። ሌላ ልዩ የሚያደርገው ልዩ ሮቦት ተብሏል። ሌላም ልዩ የሚያደርገው ፍጥነቱ አራት ሰዓት እንደገና ደግሞ የሚወስድበት ሁን ኖርማል ቤቶች ሲሰሩ የሚወስደውን ጊዜ ከእሱ ተከትሎ አጭር ጊዜ መሆኑና እንዲሁም ደግሞ የሚጠቀማቸው ማቴሪያሎች ሰዎች ያን ያህል ወጪ ሰዎች አለመሆናቸው ልዩ አድርገዋል። እና በምድር ላይም በመሬት ላይም ያምጣ የሚል ሀሳቦች እየተነሱ ይገኛል። ግን በጣም ወዴት እየሄደች እንዳለ ቢቀር እንደዚህ አይነት መረጃ ቴክኖሎጂው ፍክክር ሆኗል። አሁን ላይ እውነት ነው። እንደዚህ አይነት መረጃዎች ለት ለት እየወጡ ይገኛል። ዩኒክ የሆነ ወይም ልዩ የሆነው የአውስትራሊያ ሮቦት በሃያ አራት ሰዓት ውስጥ ቤትን እየገነባ ይገኛል የሚለው መረጃ በስፋት በማህበራዊ ስር ገጾች መነጋገሪያ ነበር። ያስኳቸው መረጃዎች ይህን ይመስሉ ነበር። መልካም ቀን ይሁላችሁ።